እስቲ ዝም ብላችሁ አሚን በሉ። አላህ ከእንደዚህ አይነት ውርደት ይጠብቀን። የሚገባበት ጠፍቶት ግራ ገብቶት፣ እዚህ ጋር የምታዩት የእስራኤሉ መሪ ቤንጃሚን ኔታንያሁ የአንድ ሀገር መሪ በዚህ መጠን ሲዋረድ አይታችሁ አታቁም። ዓለም እንደዚህ ለሚሆንላት ሀገር ከኛ ውስጥም ደግሞ በጣም ብዙ የሚያሽቃብጡ ሰዎች አሉ። ግን ትርፉ ይሄ ነው። ይህ በምስሉ ላይ የምታዩት ቻላቸው ስምዖን ደመላሽ ይባላል። ኢትዮጵያዊ ቤተ እስራኤላዊ የእስራኤል ወታደር ሲሆን በትናንት ነው እለት እስራኤል ጋዛ ሲቲን የመቆጣጠር ኦፕሬሽን በምታደርግበት ታይም ገና በጅማሩ የሞተ ወጣት ነው ማለት። እኔ ስለዚህ ነገር ምንም ልላችሁ አልፈልግም። ግን እናንተ እንዴት ናችሁ? ሰላሙ ዓለይኩም ራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። አልሐምዱሊላ 2018 ከገባ በኋላ ደግሞ በጣም እያማረባችሁ ነው። ቱ ብያለ እውነት እና ወደ ዛሬ ፕሮግራማችን ከመሄዳችን በፊት ይሄ ቪዲዮ ስንት ሺ ላይክ ይገባዋል? 17897 ሁላችንም አንዳችንም ሳንቀር ላይክ እናደርጋለን። ምንድን አላደርግም

አላህ ለምንድነው ተማ? ምክንያቱም ስለማትሰግጂ ሊሆን ይችላል። ስለዚያ ይ ቆንጆ እኔ ከአንቺ ተሽ አይደለም። አክበረሽ እንደሆን ድምነት እንደጠየቅሽ እስኪ ከነገ ጀምሮ ሰላትሽን ስገጂ። አሁን ለምሳሌ ላይፍ ላይ እኔ አምስት ሰዓት ስድስት ሰዓት ዌስት አደርጋለሁ። ሰላት ግን ሁለት ደቂቃ አትፈልግም። እስኪ ራሳችንን እንጠይቀው። ለሁለት ደቂቃ ግንባራችንን እዚች ጋር ሁለት ደቂቃ አላሁ አክበር ፋትያ ከልጅነታችን ጀምረን ምናቃትን ብሎ ጎንበስ ቀና ብሎ ለመነሳት አንድ ደቂቃ ሁለት ደቂቃ አይፈልግም። ላይቭ ላይ ግን ስድስት ሰዓት ሰባት ሰዓት እንቀመጣለን። ምንድን ነው አንቺ እስኪ በራስ ሺ ምንድን ነው ይህ አይፋ። ስለዛ ለዛ ነው። ወይኔ ቆንጆ ይስተካከላል። አብሽር ተስፋ ብቻ መቁረጥ አያስፈልግም። ተስፋ መቁረጥ አያስፈልግም። አሁን ነገ ተነስተሽ ኢጃብሽን አድርገሽ ሰላትሽን፣ አሁን ለምሳሌ ቱርኮች፣ ቱርክ ሀገር ብትሄጂ የሆነ ከዛ ነግሮኝ፣ ቱርኮች ብታያቸው በቃ የቱርክ ሴቶች የአውሮፓ ሙርን ያላቸው ልብስ አደራረጋቸው ምናቸው ምናቸው፣ የአውሮፓ ፀጉራቸው እንዳንቺ ለቀው ነው የሚሄዱት። የሰላት ሰዓት ላይ ግን እዛ መስጊድ ውስጥ ይጃ ምን ምን ይቀመጣል አድርገው ምናምን ይሰግዳሉ። በሰላታቸው ግን አይደራደሩም ይሰግዳሉ። እና ሰላት ግዴታ ነው፣ ሪስክሽን የሚይዝብሽ ዱዓሽን መቅቡል ማይሆነው ለዛ ሊሆን ይችላል። ስለዛ ሰላትሽን በቻልሽ አቅም የኔ እህት ጀምሬ ለማለት ነው

ለውጡ በጣም አሪፍ ነው። በአንዴ ለምን ለምናው ነገር አልተቀየረም አትብሉ። እያሳየች ነገ ደግሞ ለዘጋ ወንድማችን እጅግ በጣም ጎበዝ ነው። ግመሏን ለመያዝ ሳሩን ነው እንጂ ማስቀደም ያለብህ

ነገሩ እንደዚህ ቦል ላይ ነበር። አሁን ደግሞ ስንመለከተው ቀልዱ ወደ ቁም ነገር ተቀይሯል ይመስለናል። የህይወት የብርከ የጨለማው መብራት አንቺ፣ ቆይ። እኔ የምላችሁ እስከ መቼ ነው ለሰው የምናጸበጽቡ? አሁን አንቺም መቼ ነው የምንበላው? እውነቴ አንቺም፣ እኔ የአንቺም መብላት ነው የናፍቀኝ። ምንድን አላደርግም። ኧረ ተይው በቃ፣ እንደዚህ አታስብ። ይቅር እጅግ በጣም የምናከብረው እጅግ በጣም የምናደንቀው እጅግ በጣም እንቁ ብቸኛው የዓለማችን ትልቅ ዳይ የሆነው ዶክተር ዛክር ናይ ከዚህ በፊት እንደታመመ ሁላችንም እናቃለን። አሁን ደግሞ ተሽሎት ወደ ጤናው ተመልሶ ወደ ቤቱ ተመልሷል እያሉን ነው። ዶክተር ዛኪር ተሻለው። ይህን ቪዲዮ ሁላችሁም አስር አስር ጊዜ ኮፒ ሊንክ እያደረጋችሁ ለመላው ለዓለም ሙስሊም አድርሱልኝ። እናም ደግሞ ሁላችሁ ፍቅራችሁ እየገለጻችሁ ነበር ዶክተር ዛኪር ፍቅር ያለባችሁ በሙሉ በጣም እናመሰግናለን። እኔም ደግሞ ኢንዲቪዥዋሊ ዶክተር ዛኪር መወደው ዳኢ ነው መወደው በቀበጠ ከልቤ መወደው ሰው ነው። እናም ደግሞ ዛሬ ልጁ አብድል ከሪም ናይክ በራሱ ትዊተር ገጽ ላይ አባቴ በሰላም ከማሌዥያ ሆስፒታል በሰላም ቀዶ ጥገና ተደርጎለት ከሆስፒታል ወጥቷል። አሁን ያለበትም ደግሞ መልካም ሁኔታ ላይ ነው። ሁላችሁም ላደረጋችሁና ዱዐ ላደረጋችሁም አመሰግናለሁ ብሎ

ስላሴ ወይስ ተውሂድ፣ እግዚአብሔር ወይስ አላህ፣ መጽሐፍ ቅዱስ ወይስ ቁርአን፣ ድህነት ቤትኛው በፈለጋ። ከዚህ ውጪ ግን ተራ ተማሪዎች ይህ በየሰፈሩ ውር ውር ውር ውር የሚሉ ተማሪዎች ጋር የመወያየት ፍላጎቱ የለኝም፣ አቅሙም የላቸውም። እኛ ጋር እና ግብዣ ተደርጎላችኋል። ኢብራሂም ቤት ያን ግብዣ እንግዲህ ተጠርታችኋል። ግብዣ የቀረሰው መጠራት ክብር ነው፣ መቅረት ግን ምንድን ነው ይባላል። እንደዛ ማለት ነው። እንዳትቀሩ ውስጥ የአሪፍ ክርክር እንመልከት። ሰሞኑን እጅግ በጣም አስደንጋጭ ነገር ላይቭ ላይ ተከስቷል። የካምፓኒዋን ስም ስለጥፍ፣ እናንተ ፎቶ ያላችሁ አምጡልኝ። ሙኒት ሌባ፣ ልብ ካለሽ አንቺ ነኝና እኔን ክሰሽኝ። ካታ ወረኛ፣ እዛ ሄደሽ የማያውቁ መሀይሞች ላይ ተጫዎችባቸው። እኔ ላይ አይደለም ቲክቶክ ላይ ደግ ደግ መስለሽ በውስጥ እህቶችን የምትሸጪ ሌባ ደላላ። አቢባ ደንግጣለች። ስታጭስ ሙኒክ እንደዚህ ስታጭስ አቢባ እጅግ በጣም ደንግጣለች። እሷ እራሱ የምነክቷት ነው። በላይቭ ላይ እንደዚህ በዚህን ያህል ድፍረት ሰዎች ምን ያክል ብትንቅ ነው እንደዚህ በላይቭ ላይ ማጨሱን የያዘችው? በዛ ላይ ደግሞ ሙስሊሙን ይቅርታ ጠይቃለች። ማንም ሰው እንዲህ አይነት ነገር ሆን ብሎ አያደርግም። በአጋጣሚ ተፈጠረ። ያው ደግሞ ሀቡ ማራዳ ናት፣ ቶሎ ብላ ጥፍት ያደረገች ግን እኔ በራሴ ሳንባ በራሴ ገንዘብ በራሴ ለማደርገው ነገር ማንም አይመለከተውም። ነውር ነው ሰው ፊት ስለማይደረግ ጀስት ይቅርታ አላለው። በተረፈ ምንድነው የሰማሁት፣ በመቁረቢያ ሰዓትሽ ምን በማለበያ ሰዓትሽ ምናምን ምናምን እያላችሁ ለምትናገሩ እኔ መዝናኛ ሰዓቴ ነው፣ መቁረቢያ ሰዓቴ አይደለም፣ የምቆርብም አይደለውም። እኔ ስራ ሰርቼ ጨርሼ ልጆቼን አሳድጌ ጨርሼ አሁን ማረፊያዬ መዝናኛዬ ሰዓት ነው። ምን ባደርግ ምን ብል ከልጆቼ አጉድዬ፣ ከቤቴ አጉድዬ፣ ከቤተሰቤ አጉድዬ አይደለም። ጨርሼ ጨርሼ አልሐምድላ ስራዬን አላህ አግዞኝ ጨርሼ ቁጭ ያልኩ ሴትዮ ነው። ለዚህ ነው ቲክቶክ ላይ ያገኛችሁኝ እንጂ እዚህ ጋር መጥቼ ስጫወትም ስሰራ ምን ስልም አታገኙኝም ነበር። የእኔ ስራ ሲጀምር ቲክቶክም አያስፈልገውም እንዲሁም የሚሰራ ስራ ነው። ከዛ በተረፈ እነ አለሚቱ እነ ነጣይቱ እነ ስራ ፈቶቹ ሀያ አራት ሰዓት ቲክቶክ ላይ ቁጭ ብላችሁ ሙኒት ሙኒት ሙኒት ሙኒት የምትሉት ማሻላ፣ በጣም ነው ያደነኩት። ኢነርጂያችሁን በጣም ኢነርጂያችሁን አድንቄዋለሁ። ለአንድ ለእኔ ይሄን ያህል ኤነርጂ ማፍሰስ ማሻላ። ጀግና ነኝ፣ ወንድ ነኝ። በቃ እንዲያሽከርክሬያቸዋለሁ አዙሬያቸዋለሁ ማለት ነው። ወንድ ጎልማሳ ወንድ፣ ከሀገራችሁ የወጣችሁ ሰርታችሁ ልትበሉ ልጆቻችሁን ቤተሰቦቻችሁ ትዳር ባይ እንደናንተ እንደእናንተ አይነት እናንተ ምን አገባችሁ? በገንዘቧ በገዛ ጮጋራዋ በገዛ ሳንባ እናንተ ምን አገባችሁ? እንደፈለገች ላይቭ ላይ ብትፈልግም ብታጭስ ምን አገባችሁ? ለስልካችሁ አስባችሁ ነው? ምን አገባችሁ? እስቲ እናንተ አሁን ሁላችንም ማስመሳዎች አሁን እኔ የምላችሁ እንደዚህ መሰሩ ሰዎች ልጃችሁ ነገ መጥቶ እንደዚህ አይነት ነገሮችን ሲመለከት ግን ምን ይላል? ነው ነገ ልጅ ታገኛላችሁ፣ ልጃችሁ ያድጋል። አሁን ልጅ አግኝቻለሁ እያልስኑ ነው። ልጅስ መጥቶ ይህንን ነገር ቢመለከት ምን ይሰማ? አንድ ነገር ብቻ ልንገራችሁ። እናታችን ኢንተርኔትን የማትጠቀም የመጨረሻ ትውልዶች ነው። ምንድን ነው? ሰው ነው ወይስ ምንድነው? አምስራኤል አምስራኤል ሀ ምን አገባችሁ በገዛ አፋቸው? እናንተም ምን አገባችሁ በገዛ ሳምባቸው? እኔ በራሴ ሳምባ በራሴ ገንዘብ። እናንተም ምን አገባችሁ በገዛ መላሳቸው? እናንተም ምን አገባችሁ በገዛ ልጃቸው? እና እንደዚህ አይነት ልጆች አድገው ደግሞ ወደ ቤተ እስራኤላውያን ሲሆኑ እዛ ሲደርሱ ደግሞ ከሀማስ ጋር የሌለ ፋይት ጀምሯል እየተባለው ነው። እንግዲህ አንዱ ወንድማችን ደግሞ ሰርፕራይዝ ልኮልናል። ሰላም እንዴት ናችሁ? ይህ በምስሉ ላይ የምታዩት ቻላቸው ስምዖን ደመላሽ ይባላል። ኢትዮጵያዊ ቤተ እስራኤላዊ የእስራኤል ወታደር ሲሆን በትናንትናው እለት እስራኤል ጋዛ ሲቲን የመቆጣጠር ኦፕሬሽን በምታደርግበት ታይም ገና በጅማሮ የሞተ ወጣት ነው ማለት ነው። ገና እድሜው ሀያ አንድ አመቱ ነው። ነፍሲ ማር እንግዲህ እንላለን። ምንም ሌላ የምንለው ነገር የለም። ያው እዚህ ጋር የምናየው እንግዲህ በጦርነት የምንፈልገውን ውጤት የምንፈልገውን ነገር በጉልበት አቺቭ ማድረግ እንደማንችል ነው እንግዲህ የሚያሳየው። አሁን እስራኤል አዲስ ያወጣችው ፕላን ነበረ። ጋዛ ሲቲ ጋዛ ከተማ ውስጥ ጋዛ ሲቲ የሚባል የሀማስ ተዋጊዎች ወደ ሶስት ሺህ የሚጠጉ የሀማስ ተዋጊዎች ተነል ውስጥ ታች የተገነቡ ሆስፒታሎች ሊሆኑ ይችላሉ፣ ትምህርት ቤቶች፣ ሪፊዩጂ ካምፖች ውስጥ ታች ጋር ይኖራሉ ብለው አስበው የመጨረሻ ኦፕሬሽን ለማድረግና የእስራኤል ሀያ አራቱን ታጋቾች በህይወት ያሉትን እነሱን የማስፈታት ኦፕሬሽን ለመጀመር ቤንያሚን ኔታንያሁ ፈርሞ ፈቅዶ ሊያደርጉት ይሄ ኦፕሬሽን ከሶስት ከአራት ወር ይፈጃል ነው የተባለ። ይህን ኦፕሬሽን ሊያደርጉ ገና ትናንት ነበር የተጀመረ እግረኛ የገባ ማለት ነው። ይሄ ኦፕሬሽን ከመጀመሩ በፊት የጋዛ ነዋሪዎችን ኢቫኪዌት እንዲያደርጉ ወደ ሳውዝ ጋዛ ወደ ራፋ እንዲሄዱ ከዚህ በፊት አድርገው ወደ ከአንድ ሚሊዮን ወደ አምስት መቶ ሺህ የሚሆኑት ሰዎቹ ወጠው ወጣው ነበረ ከጋዛ ማለት ነው፣ ወደ ሳውዚ ጋዛ ከጋዛ ሲቲ። 500 ሺህ ወይንም 300 ሺህ አካባቢ የሚጠቁት ደግሞ መንቀሳቀስም የማይችሉ ወይንም ደግሞ ለትራንስፖርት እቃ ለማጓጓዝ ገንዘብ የሌላቸው አማራጭ የሌላቸው ብቻ ቀርተዋል። ጦርነቱ ትናንት ተጀምሯል እንግዲህ ገና እንደተጀመረ ይሄ አሁን በምስሉ ላይ ቻላቸው ስመው እንደመላሽ ያልኳችሁ ኢትዮጵያ የቤተ እስራኤላዊ የእስራኤል ወታደር ሰርጀንት ነው እንግዲህ የእንትኑ ይሄ ምንድን ነው የሚባለው፣ ስልጣኑ ይሄ እንትኑ እና ሊሞት ይችሏል ማለት ነው። እንግዲህ በጋዛ ሰርጥ ጉዳይም ሆነ በተለያዩ ዓለም አቀፍ ቶፒኮች በእንደዚህ አይነት ነገር የሚመቻችሁ ካላችሁ እና፣ እኛም በጣም አዝነናል። እኛ ኢትዮጵያዊ ሲሞት በጣም አንችልም። እኛ በጣም አዝነናል። ኤርቤስ እጅግ በጣም አዝነናል። ባንዲራ ለአንድ ለሶስት ቀን ትንሽ ወርዶ የሚገባበት ጠፍቶት ግራ ገብቶት። እዚህ ጋር የምታዩት የእስራኤሉ መሪ ቤንጃሚን ኔታንያሁ ነው። የአንድ ሀገር መሪ በዚህ መጠን ሲዋረድ አይታችሁ አታውቁም። ኔታንያሁ ነው የእስራኤሉ መሪ ማለት ነው። ታዲያ ሊያወራ የተባበሩ መንግስታት ድርጅት ላይ ፊትለፊት ሲቆም ይሄ ሁሉ ህዝብ እያፏጨ እየወጣ ነው የሚገኘው። ድምፁን ላሰማችሁ ስሙት ሲያፏጭ አብዛኛው ሰው በዚህ መልኩ አዳራሹን ለቆ ይወጣል። ሌሎቹ ደግሞ እዚህ ጋር ከፍተኛ ባለስልጣናት የሀገራት መሪዎች ናቸው። እዚህ ጋር እያጨበጨቡ የምታያቸው የሀገራት ከፍተኛ ባለስልጣኖች ማለት ነው። ታዲያ አብዛኛው ሰው በዚህ መልኩም ጥሎት እሱ ሲያወራ ላለመስማት እየወጣ ይገኛል ለተቃውሞ ትራምፕ ይበቃል ብለዋል። ይበቃል፣ እስራኤል በፍጹም ዌስት ባንክን እንድትቋጠር አንፈቅድላትም ሲሉም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጋዜጠኞች ተናግረዋል። እንግዲህ ዶናልድ ትራምፕ አሁን ላይ እንዳወጡት መረጃ ማለት ነው፣ በፍጹም እስራኤል ዌስት ባንክን እንድትቋጠር አንፈቅድላትም። እንዲሁም ደግሞ የእስራኤልና የሀማስ ጦርነት አሁን ላይ ማብቃት አለበት፣ በፍጹም ዌስት ባንክን እንድትቋጠር አልፈቅድላትም ሲሉም ተናግረዋል። ታዲያ ትራምፕ ይህንን ሲሉ የተደመጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁን በተመ ጠቅላላ ጉባኤ ላይ ለመሳተፍ ኒውዮርክ ማመን ቀብሮ ነው ይባላል። የሆነ ነገር ቃል ይገባሉ፣ ቃላቸውን ወዲያው ያፈርሳሉ። ይሄ ነገር ደግሞ በዲንም የተነገረ ነገር እንደሆነ ሁላችንም እናውቃለን። የሚያስደስት ነገር አይደለም ግን እንደዚህ ከአወሩ ስቲ ምናልባት ከሆነ ለሚለው ነው እንጂ የምንደሰተው እውነት ሊሆንም ላይሆንም ይችላል። ሼሁ የአባን ቤት አሳድሰውላቸዋል። ሼህ ሰይድ መሐመድ በቦሌ ቡልቡላ መንገድ ላይ ያለው የጃአፋር መስጊድ ዋና አስተዳዳሪ ናቸው። እናም ቤታቸው ፈርሶ ጎርፍ እየገባ መተኛና መቀመጫ ያጡትን የአባን ቤት በጁምዓ ቀን በጃአፋር መስጊድ የሚሰግዱትን ሰዎች በማስተባበር 33 ሺህ ብር ወጪ በማድረግ ቤታቸውን አድሰው ፍራሽና ብርድ ልብስ ገዝተው ከላይ በምትመለከቱት መልኩ በአማረ መልክ ቤታቸውን በማሳደስ ቀሪ እድሜያቸውን በሰላም እንዲኖሩም አድርገዋቸዋል። ሙስሊም ሀዛ ሁወ ልሙስሊም እና ደግነትን ያስተማሩ ነቢዩና ሙሐመድ ሰለላሁ አለይሂ ወሰለም በእነዚህ አይነት ነገሮች ላይ እሳቸው ቀዳሚ ናቸው። ማስተዳደርም በእናንተ እንዴው እንደው ምን አይነት ገማ ሞገስ ሊኖራችሁ ነው? ባላ አሰብኩት እኮ የሞቀኝ ነው። ቆይ ማስተዳደር በሴት ሞገሳው በጣም በዛብን። በጣም በጣም ማለት ነው

ከእውነቷን እኮ እናንተ አትበሳቸው። መበሳጨት የለባቸው የተለያችሁ ሀልቅ እኮ ናቸው። ወላሂ ላዚም እስኪ ዘመን ብላችሁ ባልና ሚስቶችን ጠይቋቸው። ሁለቱ ተጣጥተዋሉ፣ መሻከል አለባቸው፣ ፍቺ ላይ ደርሰዋሉ፣ ሽማግሌ ተሰብስበዋሉ። ምንድነው ችግርሽ? ምንድነው ችግርህ? ተብሎ ሲጠይቅ፣ እሱ እንደዚህ አጉድላብኛለች፣ እንደዚህ ትመልስልኛለች፣ መልስ አትታዘዘኝ፣ ምና ምናምን የቤቱን ችግር ነው የሚያወራው። እስቲ ከሷ ጀምሮ አረቱ ሴት ልጅ እኔ እንደዚህ ሆኜ ችዬ አስተዳደሪው ከቤተሰቦቼ ብር አምጥቼ ሃያዳ ሁላ ብር ብር ብር ብር ብር ብር ብር ብር ብር ብር ብር ብር በቃ ብር። እንዲያው እኔ እንጃ አላውቅም። እኔ በአፈር እንደተፈጠረ ነው የማውቀው። በብር እንደተጠቅለን እንደመጣ ነው አላውቅም። ታዲያ ብር ብር ብር ስትል ነው የምትኖረው? ኧረ አላ ይወዳችኋል፣ አላ ይወዳችኋል። አይ ወላሂ እንዲያው እንደዛው እንደተከበራችሁ እንደዛው እንዳማረባችሁ አስተዳድሩ። ምህሩንም እናንተ ክፈሉናል አምስት ሽርት ስንቶቻችሁ ናችሁ ግን በሴት እጅ እየተዳደራችሁ በስቲኪን የበላችሁት እንደዚህ የጎሮጎሩ የሚያወጡባችሁ አላህ ያልታሰበ እርስቅ የሰጣችሁ፣ አሜን በሉ። አላህ ያልታሰበ ያላሰባችሁትን አይደለም ለአንዷ ለአራት የሚሆን እርስቅ፣ ትርፍርፍ ያለ እርስቅ አላህ ይስጣችሁ። እናንተም ግን የሴትን የሚስትን ሀቅ መጠብቋል ያድርጋችሁ። ወላሂ አላህ ሀያልና ቻይ ታላቅ የሆነ ጌታ ነው። ያ ቃል ኧረ ሴት ልጅ አስተዳዳሪ ከሆነች ወንድ ልጅ ላይ ምን አይነት ሙሲባ እንደሚደርስ ስለሚያውቅ አላህ ቻይ አይደለም? አላህ አዋቂ አይደለም? እኛ ከምናስበው ቀድሞ የሚያስብ ጌት አይደለም? ላላ ላላ አረ ይሄን ስልጣንማ ልወንድ ነው የምሰጠው አለ። ምህርም ማስተዳደርም እንጃውን ሀላፊት ነው ምናምን። እናንተ ጋር ብቻ ጥሎባችሁ ነዋ የሚመስላችሁ? አይደለም እንደው የሴት እንዳትቀምሱ እንዳትቀምሱ ወላሂ እንደው የተጣላችሁ ጊዜ ጠብቃ ጠብቃ አርግታ አጥፋ አስጥታ እዚህ ስርም የቀረናም ካለ እጆን ከታ በስቲኪኔ ነው ጎርጎርም ላላ አላህ ሀያልና ታላቅ ነው። ወላ ላዚ ዱኒያ ላይ ሲፈጠር ገና ከመፈጠሩ በፊት ከመሆኑ በፊት ለምን እንዳረገው ይገባዋል እንጂ እናንተ እንድትደክሙ እናንተ ብቻ ደካሚ፣ እናንተ ብቻ ሰሪ፣ እናንተ ብቻ በላባችሁ አንጥታችሁ ሴት እንድትመግቡ አይደለም፣ ሴት እንድታስተዳድሩ አይደለም። አለ ለናንተ ማስፈውላችሁ ነው። እናንተ አስተዳድሩ፣ እናንተ ምህር ክፈሉ የተባላችሁት አላህ ርስቅ ይስጣት። ሌላ ምንም አይደለችሁ። ወላሂ ነው ያለው ሰውየው እና ሲጀመርም እኮ አርጃሉ ቀዋሙን አረኒሳይ ነው። ይሄ ሜዳ ላይ ያለው ነታ ነው። እንዲህ መካከድ ያስፈልገውም። አንዳንዴም እኮ ጥሩ ጥሩ ጎኖችን በጣም ማውራት ያስፈልጋል። መደነቅ ያለበትን ፓርቶችን ማድነቅ ግዴታ ነው። አንቺ ደግሞ ሌላ ምንም አደለሽ። እስኪ ጥሩ ጥሩ ልጆችን አላህ ይስጥሽ። እውነት ልጅ ውጣልሽ። በቃ አንቺ ዋንጣውን ከፈተላ። እሺ ዝንጀሮና ዩኒቨርሲቲ። ወይኔ አወጣጣው ተስማምቶ ነው እንዲህ ይበቃሃል ይበቃሃል ይሄ አይበቃውም እኮ ሁለት ብቻ ነው ያነሳው ያው መዛብላ ስኳር ነው ደግሞ መሰለኝ ። ማን ነው ያለ ሜካፕ ዶርም ውስጥ የሚቀመጠው? አላለም አንዱ ልጅ፣ በእኔ አይደለም። እኔ ከደሞ ነው እዚህ። በፊት ኦፓ ለምትባል ልጅን ታውቃላችሁ ብዬ አስባለሁ፣ ሁላችሁም። ብዙ ጊዜ ለሙስሊም ኡማ በጣም ትከራከራለች። ለሙስሊም ኡማ ቁማ ነው የምታወራው። እቺ ልጅ ሙስሊም አይደለችም። ዛሬ ግን ሃይማኖቷን በስነ ስርዓት ተናግራለች። ሃይማኖቷ ምንድን ነው፣ በምንድን ነው የምታምነው የሚለውን እስኪ አብረን እንመልከት እሺ። እግን አና አንቺ እኮ አላህንም ትያለሽ፣ እየሱስ ንንጃሽ ነው ማርያምና። አሁን አንቺ ወደ ራስ ገዝነት እኛ ግን ራስ ገዝ እንደ ስድስት ስልሳ አምስት ተቋም ሁሉንም ለምን ሁሉንም እኛ የምናቃቸው ኦርቶዶክስ ያው ማርያም አምላክ አይደለችም አማላጅ ናት። ግን በአማላጅነቷ በማርያም ታምናላችሁ? እናምናለን። አዎ፣ ለምሳሌ መንገድ ላይ ሆነን መኪናችን ነዳጅ ሲጨርስ፣ ሆስፒታል ስንገባ፣ ልንወልድ፣ ሊፍት ውስጥ እንደዚህ መብራት ሲጠፋብን፣ የጭንቅ ሰዓት አደራሽነት አማላጅነት እናምናለን። በትክክል ነው። እሺ፣ በማርያም አማላጅነት ታምናለን። ኢየሱስ አምላክነት ታምናላችሁ። ለምግቡ ነው ለምግቡ ነው። ይሄ ኢየሱስ አምላክ ነው እንፆማለን። በነቢዩ መሐመድ ነብይነት ታምናላችሁ። ይህ በእሳቸው ካላመነ ምን የሌሎቹ ምን ይሰሩልናል? የሌሎቹ ጥቅም ራሱ ጥቅም የለውም። በነብዩ ነብይነት ካላመነ እኔ ሌሎቹ እንዳይቀኑ ብለን እኮ ነው። ሁሉም እግዚአብሔርንም ጨምሮ እንዳይቀና ብለን ነው እንጂ ምናስቀድሞ ነብያችንን ነው በላይ ነው ምናመ እግዜር እንዳይቀና ብለን ነው። ኢየሱስም ይመቸኛል፣ አላህም ይመቸኛል። የሆነ ሀይማኖት እኔ እናቺ ልጅ ሁላችሁም ታውቃላችሁ ብዬ አምናለሁ። ከዚህ በፊት በብዛት ለስምና ብዙ ጊዜ ትከራከራለች እፉይንም ጭምር እነሱንም በመሳደብ እነሱ ላይም ብዙ ነገሮች የምታወራ አይነት ሴት ናት እና ዛሬ ሃይማኖቷ ስድስት ስልሳ አምስት ነው። እየመዘገባችሁ አዳዲስ ሃይማኖቶች እየገቡልን ነው። ቀን በቀን እየተጨመሩልን ነው። እቺ ስድስት ስልሳ አምስት ና ስድስት ስልሳ አምስት ሃይማኖት እና እንደዚህ እንደዚህ ያለን ፕሮግራማችን ወደ ማገባደጃው ላይ ደርሰናል። ለዛሬ ዝነላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ ሰዎች